መቼ ብቁ ነግሬሻለሁ፣ ያ ልጅ እንደማይሆንሽ ታስታውሻለሽ፣ ግን ዘን ነበር እና የተሰበረው ልብሽ ላቃ ነው እንዴ እንዴ! አራንተ ዘውተ እንዴ አንተ አታ ታሽቆር ምንኛ እንዴ! ከዛ ጎን ከባሌ ጋር ልጠላው ነበር። አይህቴ አይህቴ፣ ለካ ከድሮም ጀምሮ ከድጡ ወደ ማጡ ነው የሚባለው። የተሻለ ነገር ማየት ያቃተሽ ለካ ለዚህ ነው ማለት እኔ ወንዶች ምንም ማለት ምንም ለማለት ፈልጌ አይደለም። እኔ ግን ማለት ነው ግን በቃ ምንም እንትን ያለ ነገር ስላላየው ነው ማለት ከመጀመሪያም ጀምሮ ለካ ከእንደ እነዚህ አይነት ሰዎች ጋር ነበረ እንትን የምትይው ማለት ነው። ግን በእርግጥ ስለ አዲስ ህይወት አጀማመርሽ በጣም ደስ ብሎኛል። ማለት ሰሞኑ ያው ትናንትና በተለይ የአዲስ ህይወት በዝቷል ዩቱብ እንዳለ ያጨናነቀው አዲስ ህይወት ነው ወደዚህ በጣም እንትን ስላለኝ ነው ይቅርታ ግን እንጂ እንትን ስል ማለት ነው ማለት ነው በጣም እንጆይ እያረኩኝ ነው ማለት አልጠበኩኝም አልጠበኩኝ እንዴት ልበል ብቻ መሳቁ ይሻላል የምር አይ አሪፍ ነው ይመችሽ ለማንኛውም ግን ማለት ነው ለማንኛውም ሰላም ይስጥልኝ ይፈልኝ ውድና የተከበራችሁ የመስኪ ፋሚሊዎች ካሚሊዎች፣ እንዴት ናችሁልኝ? በጣም ደህና ነኝ እግዚአብሔር ይመስገን። እረ እናንተ ምንድነው ላይ ሼር ሰብስክራይብ አድርጉ እንጂ አበረታታችሁኝ እንጂ ምንድነው የምር በጣም ቀዝቀዝ ብላችሁብኛል ውዶቼ። ምንድነው ምን አጠፋው? ማለት ማስተካከል ያለብኝም ነገር ካለ ንገሩኝ፣ አስተካክላለሁ። እና ምን ለማለት ፈልጌ መሰላችሁ በጣም ስለተገረምኩኝ ነው። አዲስ ህይወት በዛ ቦታ ጀራ ውስጥ አዲስ ምዕራፍ አዲስ ህይወት አዲስ ህይወት አዲስ ወጥ ረ አዲስ ህይወት አዲስ ህይወቶች፣ ተመችታችኛል። በእውነት ተመችታችኛል። ግማሹ ከነ ልጁ አዲስ ህይወት ይጀምራል። ግማሹ እርጉዞ ነው፣ አዲስ ህይወት ይጀምራል። ግማሹ በሆነ አጋጣሚ ከኤክሱ ጋር ተጣልቶ አዲስ ህይወት ይጀምራል። ብቻ ይሁን አሪፍ ነው። ማየት ነው እንግዲህ መጨረሻቸው ያሳየን ነው የሚባለው። ግን እውነት የምር እህቴ እኔ እንደዚህ እንትን አላልኩም፣ ባይዘ ግን አንቺን ብለሻል ማለት በቃ የሚረዳኝ እስቲ ከፋሚሊ በላይ ማለት ከእኛ በላይ እሱ ሊያግዝሽ ሊረዳሽ ከቻለም እሺ፣ ይሁን ይሁን ብለናል። ገያ ማለት ነው የድሮ ኤክስሽ ሆኖ እንዴት ነው ማለት በአንድ በአንድ እና በአንድ ነገር ብቻ ሊረዳሽ ወይም ሊያግዝሽ አሁን ምቆብርሽ መሆን እፈልጋለሁ ምናምን ምን ላይ ያለሽ ነው። ግን ምን አይነት ነገር ነው? ምንድን ነው አራው አራው ኡ በስ አሙን ደም ፍስክ ያመር እኔ እንጃ እኔ እኔ አላውቅም ብቻ ፈጣሪም፣ እንደዚህ አይነት ነገር እንደዚህ አይነት የተንኳካ እንደዚህ አይነት በቃ የሆነ ገብታችሁበት የምትወጡበት ቀዳዳ አሳጣችሁ ነው እንደዚህ አይነት ነገር ውስጥ አያስገባኝ ፈጣሪም። የውል ጊዜ ጸሎቴ ነው ማለት ነው ግን የፈለገ እንኳን እንደዚህ አይነት ህይወት ውስጥ ብገባ እኔ በበኩሌ ከቻልኩ ነገሮቹን ማመቻቸት ወይም ወደ ነበረበት ለመመለስ እሞክራለሁ፣ ከቻልኩ አይ እንዴ፣ የማይቻል ነገር ከሆነ ለምሳሌ አሁን እንደምናየው አይነት ከሆነ ግን ተዋውለው ጭራሽ እንጂ እኔ ወይ አንዱን ለመጉዳት ብዬ ሌላውን ወይ አንዱን እንትን ለማስተካከል አንዱን ጥፋት ለመሸፈን ብዬ ሌላ ጥፋት እየጨመርኩኝ በጥፋት ላይ ጥፋት ምናምን እያረኩኝ እኔ እንደዚህ አይነት እንትን እንጃ። እኔ ፈጣሪ ማያስገባኝ ነው የምላችሁ። በእርግጥ ሰው ሆኖ ሲገኝ ነው እዛ ቦታ የዛ ሰው እንትን ፔን የዛ ሰው እንትን የሚገባ ማለት ነው። ግን በፈለገ ደረጃ እንኳ ብንትን ብል እንደዚህ አይነት ነገር እሰራለው ብዬ አላስብም። ጭራሽ ጭራሽ አልሰራም፣ አላስብም። ብቻ ሰረው ማለት ነው። ግን እንደ አጠቃላይ እንደ አጠቃላይ አዲስ ህይወት ጀማሪዎች የኛ አዲሱ ጀማሪዎች የምንሬን ነው እንደ አጠቃላይ ግን ማለት ነው። እኔ ሐሳብ እንደ ሐሳብ እንትን ስላችሁ ምንድነው፣ ምን እያሰባችሁ ነው ማለት በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። አሁን እንትን ማለት ለምሳሌ አሁን ዛሬ በእርግጠኝነት እኔ እርግጠኛ ሆኜ ነው የምነግራችሁ፣ አብርሃምም ብሩክም ሌላ ማለት አብርሃምም ብሩክም የኛ ቤቶቹም አዲስ ማለት እነሱ ደግሞ ብድራቸው አሁን እነሱ ደግሞ የትላንቱ ቪዲዮ አይተው የዛን ተቃራኒ ድጋሚ እነሱ እንትን ይላሉ። ስለዚህ ነገር እንዴት ወዴት ነው የሚሄደው? እኔ የምር እግዚአብሔር አንዳንዴ አንድ እንደ አሮጊቶች ያደረገኛል መሰለኝ አላውቅም። ማለት ይሄ እንትን አይደለም በእድሜ እንትን ማለትም ብቻ ነው ብዬ አላስብም። ምክንያቱም በቃ ማይሆን ነገር አይሆንም ማለት ምንም እንትን ነው ብዬ አላስብም። እና ይሄ ነገር የባሰ ወደማትወጡበት ወደ እንትን በቃ የባሰ ጭቃ ውስጥ በቃ እዛው እዛው እዛው እንትን ከምነት ለምን ካላችሁበት ከነገሮች ሁሉ ለመውጣት አትሞክሩ። ከመያያዝ አንዱ እንትናን ያመጣል አንዱ እንትናን ያመጣል። ለምን እንደዚህ ከሚሆን ለምን የተሻለ ነገር አታስቡም? ለምን ወይ በይቅርታ ተላለፉ ይቅርታ ባባሉ ወይ እንኳ የማይሆን አይነት እንኳ ከሆነ መተው አይሻልም ወይ ሲሰጥ እስከ መጨረሻ ያ ሰው አይ በቃ አንተ ለህይወቴ አስፈላጊ አይደለህም፣ በቃ አንተ ለእኔ አልተፈቀድኩም፣ በቃ እግዚአብሔር አልፈቀደውም ብለን ብናልፍ አይሻልም ወይ? ማለት እራሳችንም በዚህ ልክ አውርደን ፋሚሊንም አሁን እኮ የእናንተን ብቻ እኮ ችግር የለውም እናንተ እናንተው ትወጡት ነበረ። ግን ኦልሬዲ አሁን አንድ ሰው ሲነካ ያው ሙሉ ፋሚሊውን ነው እንትን የሚለው ማለት ነው። ግን ብቻ እኔ እኔ ምን ምን ብዬ ራሱ መናገር እንዳለብኝ ክርስቶስ ግራ ነው የገባ ማለት። በቃ የሆነ ያለው ነገር ምንም እያስተሰ በቃ ሰውን እንትን ትምህርት የሚሰጥ ነገር አይደለም። የባሰ ትውልድ እየቀበረ ትውልድን እያበላሸ ነው ይሄ ነገር። አረ ተው ውድሰው ተው። የአዲስ አበባ የኢትዮጵያ ዩቱበሮች ምን የኢትዮጵያ ማ ረስንት ጀግና ጀግና ዩቱበሮች አሉ ማለት ጥሩ ጥሩ ነገሮች ትምህርታዊ የሆኑ ነገሮች ሰዎችን የሚያስተምር ሰዎችን ወደ በቃ አሪፍ ነገር እንትን የሚል እኮ በጣም ብዙ ብዙ ዩቱበሮች አሉ። ግን ያና ህልም ደግሞ ጃይታይ ላይ ጃይታይ ላይ ደግሜ ደጋግሜ እኔ ቅድምም በሰራሁት ጊዜ ተናግሬያለው። የቡታጀራ ዩቱበሮች የሱስ ቡታጀራ እኔ ብዙ ጊዜ የሚጠራው በጥሩ በጥሩ በጥሩ ነገር ነው። ግን አሁን እንዳለ ዩቱብ ውስጥ ያላቸው ሰዎች ግን በመጥፎ ነገር እንዲጠራ እያደረጋቸው ነው። እግዚአብሔር ነው የቡታጀራ ቱበሮች ታጀራ ዩቱበር ውስጥ ምናምን ሲባል አያችሁ፣ ከእናት አባት ከፋሚሊ አልፎ ይህ ነገር ሀገርም እያሰደበ ነው። ሀገርም እያሰደበ ነው። የኢትዮጵያ የማን ነው? የቡታጀራ ቱበሮች እነሱ ምናምን ሲባል ቡታጀራንም አያችሁ፣ እያሰደባቸዋት ነው። ሰው በጥሩ በደግነቱ በእንግዳ አቀባበሉ በሁሉ በቃ በጣም በብዙ ነገር ነው ቡታጀራ እንትን የሚለው ማለት ነው የሚጠራው ነበረው። አሁን ግን አንዳንድ አንዳንድ ሰዎች መታችሁ አጉል በቃ ሰው እንትን ብሎ በገዛ እጁ ነው። በርግጥ ሰው ሰው እንትን ሆይ ሆይ ሆይ አላችሁ። ከዛም በኋላ ግን ወዴት ሄደ? ወደ ጭቃ በቃ ወደ ህፃንነት ወደ ይሁን ወደ የሚያስጠላ ነገር የምሬ ነው። በጣም በጣም ነው ያዘንኩባችሁ፣ ሁላችሁ የቡታጀራ ዩቱበሮች በጣም እኔ እንደዚህ ስል ግን ሁሉት ልትገነዘቡት ቢገባው ነገር ማለት ነው። እኔ ከማንም የተሻልኩ ወይም ደግሞ ከእናንተ የተሻለ ነገር ወይ ከነዚህ አሁን እንደዚህ አይነት ቪዲዮ ከሚሰሩ ሰዎች እንትን ያልኩኝ ሆኜ አይደለም። ምናልባት እድሉ ተመቻችቶልሽ ምናምን ይሄ ነገር ብታገኚ አስተርም ወይ ብትሉኝ በፍጹም አይሰራም። የምሬ ነው። አልሰራም። እኔ ቤተሰቤንም እኔንም የእኔን ክብር የቤተሰቤን ክብር አልፎ ተርፎ ደግሞ የሀገሬንም ክብር የሚያስነካ የሚያስነቅ ነገር አልሰራም በፍጹም ግደሉኝ፣ እንጂ ማለት ነው። ምንም ይቅርብ፣ ልራብ ልጠማ እንጂ እንደዚህ አይነት ነገር አልሰራም። ግን በቃ ይሄ ነገር ከእናንተም አልፎ ወደ ሀገር እስከ መሰደብ ድረስ ደርሷል። ስለዚህ ብታስቡበት ባይ ነው። የምሬ ነው። እኔ ማለት አንዳንዴ ብዙም አንድ ቪዲዮ ለምሳሌ አሁን ማታ የነሩታን ቪዲዮ በጣም ስላበሳጨኝ የነሱን ግማሹ እነሱም ዝም ብዬ ሳይ እንደዚህ እንደዚህ ስማ ብዬ ምን አይነት ምናምን ብዬ ዘጋሁት። አላየሁትም ነበር ማለት ነው። የነ ማዲ ምናምን እና የነ እንትናም ማናት? የነ ሀይሜ ምናምን ዛሬ ደግሞ ገብቼ ሻይ እንዳለ ለካ ዩቲዩብ ማጠቃላይ አዲስ ህይወት፣ በአዲስ ህይወት ሆኗል። እና ታዲያ ወደ ውጪ የምንድነው ነገሩ? እኔ ያ እኔ አላቅም ብቻ እኔ አሁንም ምላችሁ ግን እኔ ከነዚህ ሰዎች የተሻለ ነገር እንትን ብዬ አይደለም። ግን ቢሆንም ግን እየሄዳችሁ ያላችሁበት ነገር ጥሩ አይደለም ባይኔ ማለት ማድረግ ያለብንን ነገር ማድረግ፣ መስራት ያለብንን ነገር መስራት። ሰው እኮ ግድ መጥፎ ነገር ሰርቶ ከመፈመስ እኮ ትንሽዬ የሆነ ነገር ሰርታችሁ በቃ እግዚአብሔር እሱ ይባርክላችኋል እ ምንድን ነው እንደዚህ ና እኔ ይሄ ገንዘብ ብዙ ነገር ማድረግ ይችላል የሚባለው እውነት ነው። እግዚአብሔር አሁን ለገንዘብ ነው እንጂ መቼም እንደዚህ እንዲቅጥ ያጣ ነገር እኔ አላቅም። ማለት የትኛውም ሀገር ላይ እኮ የለም። እንኳን እኛ ሀገር እንኳን ገና ያላደገች ሀገር የትም እኮ ውጭዎች፣ ፈረንጆች ራሱ ፈረንጆች ጋር ራሱ ማየው ሜቢ ይሁን አግብታ ፈታች ትዳር ውስጥ ትዳር ዓለም ውስጥ የሌለች ምናምን እንትን ይላሉ፣ ይጋባሉ ምናምን። ግን በዚህ ልክ ልጅ እያላት ልጅ እያላትም ተፋታ ምናምን ነገር እሺ፣ ልጅ እያላት እርጉዝ ሆና አርግዛ ሆዷ ውስጥ ልጅ ሆኖ እኮ እኔ እንደዚህ አይነት የፈለገ በጣም ዘመናዊ የሚል ወንድ እንኳ እንደዚህ ያደርጋል ብዬ አላስብማ ማደር ይሄ አሁን እኛ ጋር እየሆነ ያለው ምንድን ነው ታዲያ? ይሄ ነው ለምንድን ነው እንደዚህ እየሆነ ያለው? ካላት ደግሞ በብር ብር ነው። በቃ የሆነ ነገር ትሰራለች፣ ይታየላታል፣ ይመስላል። በቃ ምንም ልሳ ምንድን አይደው ስለ ኦዲንስ ስለምን ምንም እንትን የለም ማለት ነው። ስለዚህ ውዶቼ ይህ ነገር እኔ በጣም በቃ በጣም ማለት ነው ዩቲብ እስኪ ያስጠላኝ ድረስ ነው እንትን እያለኝ ያለው ለምን እንደሆነ ባላቅም፣ በዚህ ልክ ለምን እየተሰማኝ እንደሆነ ባላቅም፣ ግን በእርግጥ የኔ ጩኸት ብቻ እኮ የትም ምንም ላደርግ ይችላል የትም አያደርስም እርግጠኛ ነኝ። ግን ቢሆንም ቢሆንም ቢሆንም በጣም ያሳፍራል፣ ይደብራል። የእውነት ልጆች ሁላችሁም ማለት ሁላችሁም እግዚአብሔር አምላክ ወደ ሰላም ወደ ፍቅር ወደ ነበራችሁበት ወደ ትዳራት ወደ ቤታችሁ ይመልስ ነው ምለው። የእኔ ውዶች ኔ ፋሚሊዎቼ በጣም ወዳቸዋለሁ፣ አከብራቸዋለሁ። ሰላማችን ልጅ በልልኝ። ከዚህ በላይ ምንም የምለው ነገር የለም። ባይ ባይ። ሰላሙ አሉ።